መጠየቅ የነበረብሽ ትወደኛለህ፣ አትወደኝም ሳይሆን ለምን ይህን ሁላ ነገር አደረክልኝ፣ የምር ከሴቶች እኔ በምን ተለይቼ ነው። እሱ የእውነት ይህን የምልሽ የምር ወደሹ ከሆነ ግን አንቺም የፈለገሽው አይደለም። ታስታወቂያች በደምብ ማለት ገና ከመግባትሽ መንቀልቀልሽ። ይዛችኛው ይሻላል። ቢያንስ ስታወራ እንኳን የሆነ ነገሯ እብድነቷ ራሱ ደስ ይላል። የአንቺ ምንም አይሄድብሽም። በቃ ውስጥሽ የሆነ የተደበቀ ተንኮል፣ ትልቅ የተንኮለኛ ሽማግሌ ሰው እያለ ለዚ ያስታውቃል። አሰላሙ አሊኩም ወራመቱላ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። እንግዲህ ምንም የማትፈልገዋ ልጅ፣ ምንም የማትፈልገዋ ልጅ፣ ጨዋዋ ልጅ፣ ምስኪኗ ልጅ ማለት ነው። ዩቱብ ተሰጥቷታል፣ ስጦታ ተሰጥቷታል ማለት ነው ስጦታ ሰጥቷታል። እንግዲህ ስትቀርበው ምንም ከሱ ምንም አትፈልግም ነበር ምንም አሉ እና ደግሞ በቃ ከሌሎች ሴቶች በጣም የምትለየው ምናምን ነገር በቃ ከአንተ ገንዘብ አልፈልግም ብላለች። እንግዲህ ይህን እንግዲህ ስንት ሴቶች ብለውት እኮ ይሆናል፣ ስንት ሴቶች ብለው ይሆናል ግን ያው እሷ ለየት በአንተ ቤት ለየት አድርጋት ነታል። ለማንኛውም ማለት ነው እንግዲህ ቀስ በቀስ ምን እንደምትወስድ እናያለን ማለት ነው። እቺማ በቃ በዚህ ብቻ አትፋችሁም። አንቺ በቃ የሆነ ሲፈጠር ማለት ነው የሆነ በቃ ከፊትሽ ጀርባ የሆነ የተደበቀ ማንነት፣ ሌላ ገጸ ባህሪ ሳይኖር አይቀርም። እርግጠኛ ነኝ እኔ ውላችሁ እንዲህ ገምቼ በቃ ይታየኛል እንደዚሁ ማለት ነው። እናንተ የቅናት ታርጉታላችሁ እንጂ እኔ የገመትኩት ነገር ደግሞ ሁሉም ነገር እውነት ነው የሚሆነው። ማለት እሱ አይታወቅም ይታወቃል ሳይሆን አቋሜን ታቋዋለ ከመጀመሪያም ገባ አደለም እና ቲም አልቀየርም። እኔ ግን እወድሻለሁ ለማለት ለምን ከበደህ እንደዚህ ከብዶ፣ ብቻ አለ። አይ ልክ ነህ። ሴቶች ማለት ነው እወድሻለሁ ምናምን ሲባሉ በጣም ጉሯ ይነፋሉ። በጣም ጢባራም ይሆናሉ። ምናምን ስለሚወደኝ ምንም አያደርጋኝም ምናምን የሚል እንትን አለ። ግን ደግሞ እኔ ከልቤ ስለምወደግ አንተም ደግሞ እወድሻለሁ እኔም በለኝ። ማን በቀጠሮ ነው የምትነግረኝ? አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናቸው። እኔ አለሁ አልሐምዱሊላህ። እንግዲህ ዛሬ የመጣሁት ላመሰግነው ነው። በመጀመሪያ ደረጃ ላመሰግነው እፈልጋለሁ ማለት እኔ እሱ ለእኔ በጣም ትልቅ ነገር ነው፣ ለእኔ ማለት ነው። እንግዲህ ያው ስመያ እንዳትቀኝ ደግሞ በዚህ ነገርሻለሁ እና አመሰግናለሁ፣ በጣም አመሰግናለሁ ለማለት ነው የመጣሁት ዛሬ። ሰይድ እኔ ለሱ ቃላት የለኝም እውነት ማለት እንጃ። እስኪ እያየ እንኳን ደህና መጣ። እኔ ብቻዬን እያልኩ እያነገርኳቸው ነበረ እና ግን እንኳን መጣልኝ በጣም ማስመሰል ረስ መሰል ለው አንተ ደግሞ ምን ግን ትወደኛለህ ወይስ በልህ ነው የገባኸኝ? እኔ ማለት ያው ጥያቄ ነው። ያው ሴት ልጅ አይደለሁ? ያው ማለት እኔ እንጃ። ግን ትወደኛለህ? የምርህ ነው ወይስ በልህ ነው? ግን እሱን አልቸኮለችም። ቤተሰቦች ነው ብለን ግን የሆነ ቦታ ምናምን እሱም አየር በጣም ነው ምናምን ብለሽ ነው፣ በጣም ደስ የሚል ቦታ ነው። ግን ጥያቄ ጠይቀህ ነው ዝም ብዬ፣ ግን ትወደኛለህ ወይስ በልህ ነው? ወይስ አዎ ችግር አለ? ችግር ሳይሆን አይ፣ ጥያቄ መጀመሪያ ምን ተወደኛለህ ወይስ አትወደኝም ትለዋለች። ይህንን የቸኮለች አይመስላችሁም? ቤተሰብ ወይ ወይ ልጆች አባት ሲያሳዝኑ የሆነ ነገሩማ ተነክቷል። ሴቶች ሲበዙበት አይምሮ የሆነ ነገር ሆኗል። የሆኑ ብሎኖችማ ተንጠባጥበ በል ከአይኑሮ ውስጥ የሆነ ብሎኖች ተንጠባጥበ በል እስኪ ፈለግ ፈለግ አድርጋቸው ስትሄድ መንገድ ላይ እንድገጣጥማቸው አይምሮክ እንዲመለስ ጤነኛ አትመስለኝም በጭራሽ ጤነኛ አይደለህም? ወስደህ ቤት ገዝተህላት አሁንም እዚህ ጋር ስጦታ ሰጣት ለምኑ ነው የቸኮለች የሚመስላቸው ቤተሰብ የቸኮለች አልመስል ለምኑ እንደ ልጅቷን ሰዓት ፈልጋት ሰዓት ወዳት ነው ወስደህ ቤት የምትገዛላት ምን የምትልላት እንዴ ሰው የነካረገ እንዳይምሮክ አንተ በቃ አማኑኤል ነው መግባት ያለብክ። ለምን ነው ቤተሰቦች ዝም አሉ? ግን እውነት አማኑኤል ይወሰዱ። ጤነኛ አይደለም ሰው እንዴት ወድሻለሁ ለማለት ዳት አራራ እናንተ ፈረዱኝ። አረግን እውነት እኔ ማለት እና በነገራችን ላይ ግን አይ እኔኮ እኔ እኔ እኔ በቃ ማለት እኔ ሳይድን የምትፈልጉት ሴቶች ግን በህልማችሁ ሁላ ነው እንደ የምታይው። በህልማችሁ ሁላ እርግጠኛ ት ሱመያ ደግሞ እንዳትቀኝ በዚህ በምንሽ ነው ምቀነው። እኔ እባክሽ ሳይድ እኮ ያለው እጀ ላይ አሁን አሁን አሁን ደውዬለት ሳይድ ዬና ብለው ከነ ከነ መፈጠረሽ ሁላ ይረሳሻል። እኔ ረሳሻል እኔ እንዳንቺ ሰይዶ ትወደኛለህ ወይስ አትወደኝም እያልኩኝ እየለመንኩኝ አይደለም። ገና ይሄን ሁላ አድርጎልሽ አንቺም ይችን ቃል ትፈልግ ደግሞ። ሴቶች አለ አይደለ፣ ይኮራሉ ምናምን። ሴት ልጅ ሲፈጠር ወይ ባሌ ባ ማገበው የወደፊት ባሌ ነው ብላ ያሰበችውን ወንድ እንዴት ነው የምትኮራበት? የምትኮረው እኮ ገና ምናልባት ምንም ነገር ላይ ሳይደርሱ እንደናንተ ሳይጨባበጡ ሳይነካኩ በፊት ነው ሴት ልጅ ልትኮራ የምትችለው እንጂ ከዛ በኋላ ሴት ልጅ እንክብካቤ ትፈልጋለች፣ ሲፈጠር። ለዚህ እኮ ነው አብዛኛውን ወንድ ተደባዳሪ የሆነው። ምክንያቱም ሴቶች ኮርኮ ካልተደረጉ ደስ አይላቸውም የሚሉም ሴቶች አሉ። ሴቶች በጥፊ ሴት ልጅማ በጥፊም ቢሆን መማታት አለባት ካልዛ ትኮራለች። ሴት ልጅ እንክብካቤ አትፈልግም ያለው ማ ነው? ሴት ልጅ ወንድ ልጅ ፍቅሩን ካልገለጸላት በምን ታውቃለች? በድርጊትም ሊሆን ይችላል፣ በአፍም ሊሆን ይችላል። የሁሉም ፍቅር አገላለጽ ይለያል፣ ግን በኩርኩም አይደለም፣ ወይም በጥፊ አይደለም ፍቅር የሚገለጸው። አንቺ ደግሞ ትኮራለች ትላለች እንዴ ከእኔ ራስ ላይ ውረጂ ሀቢብች ከራሴ ላይ ወረድ። አንተ ደግሞ ከየትም ከየትም እየለቃቀምክ የምታመጣቸውን ሴቶች አታሰድበኝ። እያወጣ እንዴ? የመጡት ሴቶች በሙሉ እኔን መናገር አለባቸው? እንደ አንተ ያማል የልጆች ክናትኩን እኔ የፈለገው ነገር ባጠፋ፣ ቢያንስ እኔ ራሴ ብቻዬን ነው መጥቼ ው እያገዙልክ አጋዥክ ራሱ ብዙ ነው። ብቻዬን ነው መጥቼ እኔ እንዳንተ እኮ የሄደ የመጣውን ወንድ ሁላ እየለቃቀምኩ እያመጣው አላሰድብም እንዴ ወንድ ወንድ ወንድ ወንድ ማለት እኮ ወንድ ቤተሰቡን የሚያስከብር ለምን ባለጋ ይሆን ለምን በሄደበት አያድርም? ወንድ ማለት ሚስቱን የሚያስከብር ተራቅም ትቅረብም፣ ልጆችን የሚያስከብር ገና የከሌ ልጆች ናቸው ሲባል ውይ እሱ በልጆቹ ቀልድ አያውቅም። በምስቱ በሚስቱ ቀልድ አያውቅም። ባለጌም እኮ ሊሆን ይችላል። ወንድ ማለት ቤተሰቡን የሚያስከብር እንጂ ወንድ ማለት ሴት ባበዛ ወይም ሴት ባየ ቁጥር የሚሮጥ ወንድ አይደለም። እሺ ታመጣቸዋለ፣ ታሰድበኛለ፣ ታመጣቸዋለ። እኔን ሳይናገሩ እስኪ እኔ እስኪ ተወ አንተ። ትናገረኛለህ፣ የምታመጣቸው ሴቶች ይናገሩኛል

ያው አልጠላሽም የሚለው መልስ ማለት ነው። በትክክል ቤተሰብ አልጠላሽ የሚለው ቃል ግን እወድሻለሁ እንደው ማለት ይመስለኛል፣ ማለት ስትተረጉመው ማለት ነው። ግን ደግሞ እወድሻለሁ ብለህ በለኝ አንተ እወድሻለሁ ከባድ ነው እንደው አንተ እወድሻለሁ ማለት እኔ አልጠላሽም። ግን እወድሻለሁ በይ ማለትም አይከብድም። እሺ ቀላል ነው። ግን ለሴት ልጅ ብዙም ጊዜ እወድሻለሁ ስትባል ጥሩ አለው። እንደሱ እያ እንዳሉ ብፈር በጣም ጉራ ምናምን። በእኔ አስተሳሰብ የሚወደው እወድሻለሁ ማለት ጥሩ አለው። ልክ ነህ ሲሪየስ ይሆነው በአካስተርስ ይሉባል ነው አሪፍ ብዬሽ የማስበው እውድሻለሁ እያሏት እንትን የሚሉ ከሆነ እልውጥ ትላለች ብዬሽ አስባለሁ። እኔ ደግሞ አልለውጥም፣ ሲጀመር የምልውጥ አይነት ሰውም አይደለሁም። አልላወጠም ማለት እሱ አይታወቅም፣ ይታወቃል ሳይሆን አቋሜን ታውቀዋለህ ከመጀመሪያም ጋባህ አይደለም እና አሁን አልቀየርም። እኔ ግን እውድሻለሁ ለማለት ለምን ከበደት? እንደዚህ ማናገር አለብን፣ እንትን ማለት አለብን። ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ ምናምን ብለሽ እንትን ማለት አለብሽ እኮ። እሺ እሺ፣ እንግዲህ መለመንኮ ግዴታ ነው። አለም ግን እንዴ ነገረኛ እንታ ታስቀይሰው መጀመሪያ መልስልኝ፣ ጠየቅኩ ያው እንግዲህ ብለ ስናቆም በጆሮ ልሻለሁ እኮ አልኩሽ፣ እየሰማ ሰው ሲሰማ ጥሩ። አይ አይኔ ይበላሻል፣ አይኔ ይበላሻል። አዎ አይኔ ይበላሻል። አይኔ ሊበላሽ ይችላል። ግን ይሄን ማን ከፈለጋል? አንተ ብሎ ሰው ና ቤተሰብ። እሱ አውቆ ለምን አልወድሽም ይለኛል፣ አለቀው ምናምን ይለኛል። እወድሻለሁ ማለት ለማንኛውም እንግዲህ እዚህ ላይ የቀረበችው ይቱ ሰጥቷት ነው ማለት ነው። በነገራችን ላይ ይህን ይቱ ለመጀመሪያዋ ተሰታ ነበር ተቀምታ ነው መሰለኝ። ላገባቸው ሁሉ ይሰጣቸዋል። ልክ ሲፈታቸው ይቀማቸውና ለአዲሱ አምስቶ ይሰጣቸዋል። በነገራችን ላይ ችግን ሰዓት ገና ቤቱን ላ የምታስገዛው ይመስለኛል። ገና ቤቱን ላ ታስገዛዋለች፣ እርግጠኛ ነኝ። ማለት ከመቼው ተላመደች? እንትኑ ስትመጣ ራሱ መጀመሪያ እንግዲህ ምናምን የምትለዋል ሁ አሰላሙ አሊኩም ወራመቱላ ወረከቱ። እኔ አላልኳችሁም? ሳይድ የሆነ በቃ ማለት እየፈለገ ያለው እንትን ነው፣ እና ዩቱቡን ሰጥቷታል። ያችንም ይቀማታል፣ እችንም ይቀማታል። በቃ ሁሉም የሚፈልጉት ገንዘቡንና ሳይድ ዩቱበር ነው። በዚው አጋጣሚ እንታወቃለን የሚለውን መሰለኝ። ግን ቺ በዩቱብ ብቻ የምትፋታክ አይመስለኝም። እወድሻለሁ በለኝ ሚ ብላ እንደዚህ ድርቅ ያለችብክ፣ አስበው። እኔ ብሆን ቪዲዮን አለቀውም አለቀውም፣ እተዋዋለሁ። አንተም ደግሞ ምን በጣም አካበድከው? የዚህ ያክል እወድሻለሁ ብትላት ቤት ገዝተህላት ዩቱብ ሰታት ስንት ነገር አድርገህላት እወድሻለሁ። ለማስመሰልም ሊሆን ይችላል፣ ለምንም ሊሆን ይችላል። በነገራችን ላይ ሴት ልጅ ትኮራለች፣ ምናምን ምናምን ባለ ውሸት ነው። ወንዶች ብዙ ሴቶች ስለሆነ የምትወዱት እንዳንተ አይነት ነች። ለዛ የትኛዋን እንደምትወዱ ስለማታቁ ነው፣ ወድሻለሁ ማለት የማችሉት። ለዛ ምን ትላላችሁ? ሴት ልጅ ወድሻለሁ ስትባል ጢባራም ትመስለኛለች። ይህ እንትን ነው። ለምን የምታዋት ሴት ሁሉ ልባችሁን ታንጠለጥላለች። ለዛ ከማንኛውም ፍቅር እንዳያዛችሁ አታውቁም ወይ? ማንኛዋን እንደምትወዱ ኢቨን እንኳን አሁን ለዚች ልጅ ልቅጠኛ ነኝ። ለምን እንኳን ቤት እንደገዛላት የምታውቅ አይመስለኝም። ግራ ገብታል። እሷ ቪዲዮ እየሰራች ሱ እያለ ነው፣ ይሄኔ እጭ፣ ለምን ገዘውላት አሁን ይህንን ቤት እንዴት አድርጌ ላስተካክሎ እያለ ነው። ምክንያቱም እሷን አጋጣሚ ሲያገኝ የወደደ መሰለው አስተዋወቃት፣ ቸኩሎ አምጥቶ አሁን እንዴት አድርጎ ይፍታት። ይህኔ አንዷና የተወዶ ነው ደግሞ ልቡ የተንጠለጠለው ወንድ ሲፈጠር ፍቅር አያውቅም፣ ቤተሰብ አያውቅም፣ በሄደበት መዋል፣ በሄደበት ማምሸት። ቤተሰብ መመስረት፣ ልጅ መውለድ፣ ኃላፊነት መውሰድ በጣም ትልቅ ነገር ነው። አባት መሆን በጣም ትልቅ ኃላፊነት ነው። በነገራችን ላይ አባትነት የወለደ ሁሉ አባት መሆን አይችልም። ያልወለደም መሃን ሆኖ እራሱ የሰው ልጅ አሳድጎ አባት ይሆናል። የሰው ልጅ አምጥቶ ከመንገድ ላይ አሳድጎ አባት ይሆናል። ለምን ከላይ ከላይ የተሰጠው ነው። አላህ በቃ አላህ ራህመቱን በልቡ አስገብቶታል። ወልዶ የወላድ ጨካኝ አለ፣ ከሴትም ከወንድ የወላድ ጨካኝ አለ። ስለዚህ መውለድ ብቻውን አባት ወይም እናት ሊያደርግ አይችልም። ከአላህ ከላይ የሚሰጠን የእናትነት ራሱን የቻለ ጸጋ አለ፣ ራሱን የቻለ የአባትነት ግርማ ሞገስ የአባትነት በቃ አባት ምን እንደሆነ አላህ ከላይ የሚወፍቃቸዋሉ። አንዳንዱን ደግሞ ይወልዳል እንጂ አባትነት ምንድን ነው ልጅ ብትሉት ምንም አያቅም። ከላይ የሚሰጠዋል ማለት ነው። ለዛ አሁን እሱ ፍቅር አያቅ፣ ምን አያቅ፣ ለምን እንዳገባሽ አያቅ፣ ለምን ቤት እንደሰጠሽ አያቅም፣ ለምን ዩቱብ እንደሰጠሽ ሁላ ብጠይቁ አያቅም። መጠየቅ የነበረብሽ ትወደኛለህ አትወደኝም ሳይሆን ለምን ይህን ሁላ ነገር አደረክልኝ፣ የምር ከሴቶች እኔ በምን ተለይቼ ነው። እሱ የእውነት ይህን የምልሽ የምር ወደሹ ከሆነ ግን አንቺም ያው ፈልገሽው አይደለም፣ ታስታውቂያለሽ። በደምብ ብታስታውቂ ማለት ገና ከመግባትሽ መንቀልቀልሽ ይዛች ይሻላል። ቢያንስ ስታወራ እንኳን የሆነ ነገሯ እብድነቷ ራሱ ደስ ይላል። ያንቺ በቃ ምንም አይሄድብሽም። በቃ ውስጥሽ የሆነ የተደበቀ ተንኮል፣ ትልቅ የተንኮለኛ ሽማግሌ ሰው እያለ ለዛ ያስታውቃል። አሁን አንቺ ማለት የነበረብሽ ለእሷ እንዲህ ስትላት ነበር። የምር ብትወጁ ቪዲዮን አወተሽ ለእሷ አይተሽ፣ የሰራውን ቪዲዮ አይተሽ ከሴቶቹ ጋር ለእሷ ከአንቺ ውጭ ሴት የለም ብልሃል፣ ለእኔ ከአንቺ ውጭ ሴት የለም ብልሃል ማለት ብለሽ መጠየቅ ትችይ ነበር፣ ግን አልጠየቅሽም፣ ምክንያቱም አንቺ የምትፈልጊው ለገንዘብ ነው እንጂ የምር ለፍቅር ቢሆን ጠይቀሽ እውነቱን ማወቅ ትችያለሽ። ግን ትወደኛለ፣ አትወደኝም፣ ለምን አደረክልኝ፣ ለምን ቤት ገዛልኝ፣ ለምን ይህንን ስጦታ ሰታይ። ምክንያቱም እኔ የተናገርኩት ማንኛቸውም ሴቶች የተናገሩትን ነው። ለማንኛውም የሚመችሽ እንግዲህ ቤት ምንም እንደምታስገጀው ተስፋ አርጋለሁ። ሞልጭ እንግዲህ ብሎኖቹ ስለላሉ የሚገጣጥምለት እስከሚመጣ ድረስ